ተከታታዮች እና የተከበራችሁ የዩቱብ ሚዲያ ተከታታዮቻችን ደግሞ ቆይታችኋል የዙ ዘገባችን ተጀምሯል በቅድሚያ ማበይት ነጥቦችን እነሆ ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ ውስጥ ጉዳዮች ላይ ጣልቃ እንደማትገባ ገልጻለች ሙሉን የምትሰሙት ይሆናል አቃቢ ህግ በእነ ዮሀንስ ቦ ያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት መጀመሩ ተሰምቷል ሌላኛው መረጃችን ነው ፑቲን ና ትራምፕ በተጠባባቂው የስልክ ውይይታቸው በምን ጉዳዮች ላይ እንደተወያዩም የምትሰሙት ይሆናል አብራችሁን ቆዩ። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችንም ያደምጣሉ። አብሮነታችሁ አይለየን። ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ የውስጥ ጉዳዮች ጣልቃ አልቃ እንደማትገባ ገልጻለች። በዚህም አዲስ አበባ አስመራን ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብም አሳስበዋል። ኤርትራ በትግራይ ክልልና በሌሎች የኢትዮጵያ የውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስም አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ኦስማን ሳሌ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማስገባም የተናገሩት በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሀሰተኛ መሆኑን እንዲረዱላትም ጠይቃለች። በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶችም አሳስበዋል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳሌህ ማብራሪያ በፕሪቶሪያው የሰላም ስምምነት የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያም አተኩሯል። የኤርትራ መከላከያ ሰራዊት በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስቴሩም ገልጸዋል። ጦር አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነውም ነው ያሉት። እነዚህ ውንጀላዎች የኤርትራና ኢትዮጵያ የድንበር ኮሚሽን ውሳኔን ውድቅ ባደረጉት የቀድሞ የህወሀት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆኑንም ነው ሚኒስቴሩ ያነሱት። በሌላ በኩል የኤርትራ መንግስት የፕሪቶሪያ ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎትም የለውም ነው ያለው። በትግራይ ጊዜያዊ አስተዳደርና በህወሀት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህ በተቃራኒ ያሉ ወንጀላዎችና ክሶችን ሙሉ በሙሉ ውድቅ እንደሚያደርግም ነው ያከለው። የውጭ ጉዳይ ሚኒስቴሩ ማብራሪያ በስፋት ካነሳቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ የተመለከተ ሲሆን ይህን ጥያቄ ጊዜው ያለፈበት ሲልም ተችቷል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል በምታቀነቀነው ጊዜው ያለፈበትና የተዛባ ፍላጎት ኤርትራ ግራ ተጋብታለችም ነው የተባለው። በዚህ ረገድ ኤርትራ የዓለም አቀፍ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የጎረቤቶቿ ሉዓላዊነት፣ የግዛት አንድነት እንድታከብር ጫና እንዲያደርጉ ሚኒስቴሩ ጠይቀዋል። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑን በተደጋጋሚ ሲነሳም ነው የተስተዋወለው። ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ሲሉም ጌታቸው ረዳ መናገራቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸውም ይታወሳል። አቶ ጌታቸው በመግለጫው ህገ ወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉም አውቃለሁ ነው ያሉት። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይ እንደ መሸሸጊያ መጠቀም አልያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ነው የገለጹት። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክሳሊያም ደግሞ የቀድሞው ቲዩተር ገጻቸው ባሰፈሩ ጽሁፍ ኤርትራ በህውሀት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸውም ይታወሳል። ምክንያቱም በህውሀት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል መሆኑንም አክለው ነበር። አቃቢ ህግ በነ ዮሐንስ ቦ ያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምሯል። አቃቢ ህግ ተከሳሾቹ ባስተላለፉት ትዕዛዝ ምክንያት የደረሱ ጉዳቶችን ያስረዱኛል ያላቸውን ምስክሮችን አቅርቧል። አቃቤ ህግ በነ ዮሐንስ ቦያ ያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን እያሰማም ይገኛል። የፍትህ ሚኒስቴር በእነ ዮሐንስ ቦያ ያለው መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮትን በኃይል ለማስፈጸም ተንቀሳቅሰዋል፣ በ1996 ዓ ም የወጣውን የወንጀል ህግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ህግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቧያለው እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታሁን መሃባ እና ሌሎችም ተከስተዋል። ከ ሀምሳ ሁለቱ ተከሳሾች መካከል አስራ ስድስቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህግ መንግስት እና ሽብር ወንጀሎች ችሎት የቀረበው ሲሆን የአቃቢ ህግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንዲሰጡ የተከሳሾች ጠበቃ ሰለሞን ገዛሀኝ ለአላይን ተናግረዋል። ጠበቃ ሰለሞን እንዳሉት በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቢ ህግ በእነ ዮሐንስ ቧ ያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረበባቸውን ምስክሮችን ፍርድ ቤቱ መስማትም ጀምሯል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው። አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከል ስምንቱን በችሎቱ አቅርቦ ቃለ መሀላ እንዲፈጽሙ ተደርጎ የምስክር ቃልም ተሰምቷል ያለው ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 ቀን 2017 ዓም ድረስ መስማቱን እንደሚቀጥልም ጠበቃ ሰለሞን አክለዋል። እንደ ጠበቃ ሰለሞን ገለጻ የአቃቢ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለ ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውንም ሰጥተዋል። አቃቢ ህግ ምስክሮችን ተከሳሾች በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረበላቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡት ምስክሮች እስካሁን ተከሳሾችን እንደማያውቋቸውና በእነሱ ላይ ለመመስከር ችሎት እንዳልቀረቡ ነገር ግን በወቅቱ በክልሉ ወይም ደግሞ በባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞንም ተናግረዋል። ምስክሮቹ በተጠቀሰው እለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸውም ተገልጿል። ቀጣዮቹ ቀናት አቃቢ ሕግ በተከሳሾቹ ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብ ጠበቃ ሰለሞን አክለዋል። በነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች አቃቢ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸውም ይታወሳል። ሲጠበቅ የነበረው የስልክ ውይይት ፑቲንና ትራምፕ ተወያይተዋል። የዩክሬን ጦርነትና የሁለትዮሽ ግንኙነት ማደስም የውይይታቸው አካል እንደነበር ነው የታወቀው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ማድረጋቸውን ተሰምቷል። ሁለቱ መሪዎች አንድ ሰዓት ከ30 ደቂቃ በፈጀ የስልክ ውይይታቸው የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የውይይታቸው ማዕከል እንደነበር ነው የተጠቆመው። ፑቲንና ትራምፕ በስልክ ባደረጉት ውይይት በዩክሬን ዙሪያ ስላለው ሁኔታ ዝርዝርና ግልጽ የሀሳብ ልውውጥ ማድረጋቸውም ክሬምሊን አስታውቋል። ፑቲንና ትራምፕ የዓለም ደህንነት ለማረጋገጥ ካለባቸው ልዩ ኃላፊነት አንጻር ግንኙነታቸውን መደበኛ ለማድረግ ያላቸውን ፍላጎት ገልጸዋል ብሏል ክሬምሊን በመግለጫው። የስልክ ውይይቱ በዋናነት በተለያዩ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው እቅድ፣ እንዲሁም የአሜሪካ ሩሲያን ግንኙነት የነበረበት መመለስ ላይ ያተኮረ እንደነበር የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ፑቲን ከትራምፕ ጋር ባደረጉት ውይይት በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማስታወቃቸውንም ፔስኮቭ አሳውቀዋል። የ30 ቀናት የተኩስ አቆም ስምምነት እንዲደረስና በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊ እና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ መሆኑንም የክሬምሊን ቃል አቀባይ አስታውቀዋል። ፑቲንና ትራምፕ በስልኩ ውይይታቸው የሁለቱ ሀገራት ግንኙነት ማሻሻል ላይ መወያየታቸውንም ደግሞ ዋይት ሀውስ አስታውቋል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለውም መግባባት ላይም ደርሰዋል ሲሉም ነው የገለጸው። የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ዲኦ ፖለቲካዊ መረጋጋትም ያስገኛልም ሲሉም አክለዋል። ትራምፕ የአሜሪካ ፕሬዚዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግም ይህ ሁለተኛው ነው። በፑቲንና ትራምፕ መካከል የመጀመሪያው የተካሄደው በየካቲት ወር እንደነበርም ይታወሳል። ትራምፕ በምርጫ ቅስቀሳው ወቅት ከፑቲን ጋር ያላቸውን መልክ ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማስቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በፈረንጆቹ በ2022 በሩሲያና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉም ቆይተዋል። ትራምፕ ክሪሚያን የሩሲያ አካል አድርገው እውቅና ለመስጠት እያሰቡ ነው ተባለ። ፕሬዚዳንት ትራምፕ ከፕሬዚዳንት ፑቲን ጋር በሚያደርጉት የስልክ ውይይት የሩሲያው ፕሬዚዳንት ተኩስ ለማቆም እንዲስማሙ ለማሳመን እንደሚሞክሩም ነው የተገለጸው። የፕሬዝዳንት ትራምፕ አስተዳደር የዩክሬኑን ጦርነት ለማስቆም ወደፊት በሚደረገው ድርድር ሩሲያ በ2014 የራሷ ግዛት አድርጋ የጠቀለለቻትን የክሪሚያ ግዛት የሩሲያ አካል አድርገው እውቅና ለመስጠት እያሰበ መሆኑን ሮይተርስ የሴማፎር የዜና ድረገጽንም ጠቅሶ ዘግቧል። ሴማፎር ለጉዳዩ ቅርበት ያላቸው ሁለት ምንጮችን ጠቅሶ እንደዘገበው አሜሪካ ተመድ ተመሳሳይ እርምጃ እንዲወስድ ጥያቄ ልታቀርብ ትችላለችም ነው ያለው። ሴማፎር አክሎም ከዋይት ሃውስ መረጃ ለማግኘቱንም ነው የጠቀሰው። ትራምፕ እስካሁን ይፋዊ ውሳኔ አለማሳለፋቸውን የገለጸው ሴማፎር ክሪሚያን የሩሲያ አካል አድርጎ እውቅና የመስጠት ጉዳይ ወደፊት ከሚቀርቡ አማራጮች አንዱ ሊሆን እንደሚችልም ጠቅሷል። ፕሬዚዳንት ትራምፕ በዛሬው ዕለት ከፕሬዚዳንት ቭላዲሚር ፑቲን ጋር በሚያደርጉት የስልክ ውይይት የሩሲያ ፕሬዚዳንት ተኩስ ለማቆም እንዲስማሙና ሶስት አመታት ያስቆጠረው ጦርነት በዘላቂነት የሚቆምበት እርምጃ እንዲወስዱ ለማሳመንም እንደሚሞክሩ ተገልጿል። ክሪሚያ በዓለም አቀፍ ደረጃ በአብዛኛው ሀገራት የዩክሬን ግዛት አካል እንደሆነች የምትታወቅ ሲሆን ኪቭ ምንም እንኳን አሁን ላይ በኃይል ለማስመለስ የሚቻል ባይሆንም የጥቁር ባህሯን ባህረ ሰላጤ ማስመለስም ትፈልጋለች። ክሬምሊን የሩሲያ የጥቁር ባህል ኃይል ያለባትና ከመጠቃልሏ በፊት በአብዛኛው ሩሲያኛ ተናጋሪዎች የነበሩባት ክሪሚያ በይፋ የሩሲያ አካል መሆኗ በተደጋጋሚ መግለጹ ይታወሳል። በ2014 ክሪሚያን የጠቀልለችው ሩሲያ በየካቲት 2022 በዩክሬን ላይ ልዩ ያለቻቸውን ወታደራዊ ዘመቻ በመክፈት በምስራቅና ደቡብ ዩክሬን አራት ግዛቶችን በከፊልም ይዛለች። ሩሲያ እነዚህን በከፊል የያዘቻቸውን ግዛቶች የሩሲያ አካል ማድረግ በሀገሪቱ ፓርላማ ማጽደቅ አለች። የተወደዳችሁ ና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ትሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዱ ተሰናበጡ። ሰላም በያላችሁበት ለእናንተ